ወይዘሮ ባዩሽ አበቃላት። ወይዘሮ ባዩሽ እርግብ ሂዳ ከመሰከረች በኋላ ሁሉንም ነገር ተናገረች። የዚህ ሁሉ ዋናዋ ዋናዋ አለቃዋ ባዩሽ ናት እንጂ እኔ አይደለሁም ብላ እርግብ መሰከረችባት። ወይዘሮ ሜላት በስተ መጨረሻ ሀኒቾን ሀሴትዬ ብላ ተጣራች። ሀኒቾ በጣም ደነገጠች። ተምቹ ተምቹ አንተን ሆንክ ፋያው ወይም ደግሞ ያ አጎቴ ተብዬዎቹ ሁለታችሁንም አልፈልጋችሁም በእኔ ህይወት ውስጥ እናንተ ምንም አይመለከታችሁም ብሎ መራራ ሀዘንና መራራ ንግግር ተናገረም? እንዴ ቆይ እኛ ምን እናድርግህ ተምቹ ምን ማለት ነው ነገርኩ እኮ እርግብን አግኝቻት ነበር ምን እና ታዲያ እስከ ዛሬ ለምንድን ነው ያልነገርከኝ ለምንስ መደባበቅ አስፈለገ ብሎ ተናገረ አይ እኔ መደበቅ ፈልጌ ሳይሆን ምናልባት አንተ ነገርኩህ ማለት አንተ ለፋዘር ፋዘር ደግሞ ለሀና ሁላችሁም ከርቸሌ ታስገባታላችሁ ብዬ አስቤ ነበር እናም በዛ ምክንያት ነው እንደዚህ ያደረኩት ታዲያ ካንተ እ ካንተ ሀናና ፋያውን ማስበልጥ ይመስላል ቆይ አንተ ግን መቼ ነው እኔ ላይ እምነት የምኖርህ? ጭራሽ ትናንት በመጣው አጎትህ ቀይረሃኝ ነው አይደለም? እሰይ ደጋረ አደረገህ ብሎ ጆሮ ተናደደበት። እባከን ይቅርታ አድርግልኝ። እውነት ለመናገር የማደርገውም ሆነ የምሰራው ምንም እያወኩ አይደለም። ሁሉም ነገር ላይ ግራ ገብቶኛል በማለት ተምቹ መለሰለት። ምንም ቢሆን ምንም፣ እኛ ወንድማማቾች ነን። ማንም ቢሆን ሊነጥለንና ማንም እኛ ሊረግጠን አይችልም፣ ብሎ ተምቹ ቃል ገባለት። እንዲሁም ደግሞ ጆሮም አይታስብ ሁሉንም ነገር አጣርተን እንደርስበታለን፣ እርግብም ያለችበትን፣ ብሎ ተናገረ። እርግብ እርግብ በስተመጨረሻ ወርቁን እንደምንም ብላ ሽጣ በእጇ ይዛለች። ከሀገር ለመውጣት ደፋ ቀና እያለች ነው። ወይዘሮ ባዩሽ እንግዲህ ሁሉንም ነገር ተናዘዘች። እንዴት እንደዚህ ታደርግኛለሽ? አንቺ አረመኔ ጨካኝ፣ ብለሽ ብለሽ አስራ ስድስት አመት ሙሉ የለፋሁባትን ልጄን እንዴት እንደዚህ ታደርግኛለሽ? እንዴት አብረሽን በልተሽ አብረሽን ጠጥተሽ፣ ለአንቺ ብዬ እኮ እንደ መጣሽ የምትወጁውን ገንፎ ነበር ማገነፋልሽ። ቆይ ባዩሽ፣ ምን አይነት ሴት ነሽ? ብላ ተናገረች ወይዘሮ ባዩሽ ትሰምኛለሽ፣ ሜላት አንቺ ምንም ሆነሽ አታውቂም። እውነት ለመናገር ድሮም ጓደኛ የጓደኛ የምልሽ እንደዚህ ቀን እንዲጥልሽ ፈልጌ ነው እንጂ በፍጹም አንቺ የኔ ጓደኛ ልትሆኚ አትችም ብላ ተናገረች። ምን ማለት ነው? ትሰሚያለሽ? ያኔ ከቀያ ያስወጣሁሽ እኮ ሴቶቹን እኔ ነግሬያቸው ነው። ምን ብለሽ? በመተቷ ነው ልጇን ያባረረቻት፣ ሀብታም እንድትሆን ብዬ ተናገርኩብሻ። ይህን ሁሉ የሰሙት ሴቶች በሙሉ አንቺ እዛ ቀይ ላይ እንዳትቀመጪ አደረጉሽ። ግን ምን ዋጋ አለው? እኔ ብገፋሽ ወይም ፈጣሪው ስላልገፋሽ እዚህ ደረጃ ደርሰሻል እና የዚህ ሁሉ ምክንያትሽ ያ ነው ማለት ነው። ማለት የኔ ሀብታም መሆን ነው ወይስ ደግሞ የሀሴት መጥፋት? ሁለቱም አይደለም ባክሽ። እና ምንድን ነው? ፍቅር ነው። ምን ማለት ነው? ፍቅር ብቻ ወድሻለሁ እያልሽም ባልሆነ ትሰሚኛለሽ አንቺን እኔ አንድ ቀንም ሆነ ወድጄሽ አላውቅም፣ ተነጭራሹም። ግን የማፈቅረውን ሰው የቀማሽኝ አንቺ ነሽ። አየሽ፣ እኔ ባንቺ ቦታ ብሆን ሐሴት ሰላምዬ፣ እንዲሁም ምላሴ የእኔ ልጆች ሆኑ ነበር። እኔም ደግሞ የማፈቅረውንና የምወደውን መስፍንን አገኝ ነበር። እና ይህ ሁሉ መንስኤሽ መስፍን ነው ማለት ነው። በትክክል ገና አሁን ገባሽ? ምን ዋጋ አለው፣ አሁንም ቢገባሽ እረፍዶብሻል። ግን እመኚኝ ከዚህ ከእስር ቤት እወጣና ሁሉንም ነገር እንዳልነበረ ነው የማደርገው። ምን ማለት ነው? በቃ እሱን እኔ ራሴ ብነግርሽ አይሻልም? ወይዘሮ ሜላት፣ ወይኔ ባዩሽ፣ ይህን ሁሉ ነገር አንቺ ነሽ ያደረግሽው ማለት ነው? እኔ አያድርገኝ። እኔ ስወድ እንጂ ስጠላ በፍጹም አታውቂኝም ማለት ነው ብላ ተናገረች። ሰላም ሰላም! ውድና የተከበራችሁ የህያቤ የዩቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። ወይዘሮ ሜላት እንግዲህ በባለፈው አኩርባ ከሰራችን በኋላ እርግብ እንዲሁም ወጧን ምኗን ሰራርታ ጓደኛዋን እየጠበቀች ትገኛለች። ድን ብላል። በጣም ደንግጣ ቆይ እንደው ምንድን ነው ያደረኩት? ለምንድን ነው አፌስ አፊስ እንደዛ የተከፈተው? እያለች በሀሳብ ተዋጠች። እሷም ወደ ክፍል ሄድኩኝ ብላ ወይዘሮ ሜላት ክፍላ ከሄደች በኋላ በእያንዳንዱ ነገር ማስታወሷን ቀጠለች። ታዲያ አክስቴተይ አክስቴተይ ያለችው እርግብ ባዩሽን ነው ወይስ ደግሞ ማን ነው? አምላኬ ሆይ፣ ሀናስ እንዴት ነው? አስራ ስድስት አመት ሙሉ ያገኘኋት ልጅ ወይ የእውነት ባዩሽ እዚህ ነገር ውስጥ አንቺ ካለሽበት እኔ ና ያድርገኝ። በፍጹም እኔ ሜላት ስወድ እንጂ ስጠላ አታውቅኝም ማለት ነው። እያለች በውስጧ እያብሰለሰለች ከዛም በኋላ እንዳጋጣሚ ድም ብላ አልመጣች እንዴ? እትዬ ቅድም በተናገርኩት ነገር እባክዎትን ይቅርታ ያድርጉልኝ ብላ ስትል፣ ምን አስበሽ ነው? ቆይ ምንድን ነው የምትይኝ? ቅድም ስለነገርኩት አንቺ ቅድም ስለምን ነግረሽኛል? ብላ ወይዘሮ ሜላት አውቃ ምን ጭቅጭቅ አደረገቻት። ከዛነ ወይዘሮ ባዩሽ በሩን ኮኮኮኮ አደረገችና፣ አቦ ያባቴ! ቆይ አንቺ ሴትዮ ለምንድን ነው ቆሌን የምትገፊው? አንችስ ብትሆኚ ለምንድን ነው አቡዬ አባትሽን ሁሌ የምታሰቃዩ? ግራ ገባኝ እኮ አሁን ምን አዲስ ነገር እንዳለ ትነግሪኛለሽ? ኧረ ምንም አዲስ ነገር የለም ሁሉም ባለበት ነው ትሰምኛለሽ። ቆይ አንቺ ዛሬ የት ነው ያደርሽው? እኔ እኔማ ቤት የተኝቼ ነዋ ያደርኩት እንዳታኝ ብዬሽ የለም። እህ ታዲያ እኔ በጥፍ ጨረቃ ምን እንዳደርግ ፈልገሽ ነው? አረ እባክዎትን ተው ተው፣ እንደው ጥሩ አይደለም ትሰምኛለሽ። እኔ አሁን እያንዳንዱ ነገር ጠይቅሻለሁ። ትመልሻለች ምን አዲስ ነገር አለ ነው ምልሽ? ምንም አዲስ ነገር የለም። ካልሆነ ግን እዘለዝልሻለሁ ስትላ፣ ትናንትና እውነት ለመናገር እትየ ወርቀው ነበር። እናስ ምን ነግረሻት? ኧረ እኔ ምንም አልነገርኳትም። ብቻ ግን ወደቀችና ከዛ ደግሞ ተነስታ ወደ ክላሷ ሂዳ ተኛች። ከዛ በቃ እኔ ወደ ሜሉ ጋር ሊሄድ ብላ ወደ ሜላት ጋር በሄደችበት አጋጣሚ በሄደችበት አጋጣሚ እንዴ፣ ቆይ ለምንድን ነው ሜሉዬ እንደዚህ የሆን ያለው? ባዩሽዬ እያለች ቆይ፣ አንቺን ግን የእውነትም እዚህ ነበር በትራስ አፍኖ መግደል። አሁን ቆይ እዚህ ስመጣ ማን አየኝ? ያየችኝ ይቺ ሰራተኛ ናት። ደግሞ ሰራተኛዋ ህዳ ትናገር ይሆን እዳ? በቃ ዞሮ ዞሮ አመች ቦታ ያለኝ ይሄ ነበር። እያለች መዛቷን ቀጠለች። ከዛ ከዛም በኋላ ወይዘሮ ሜላት ስነቃ፣ እንዴ ሜሉ ነቃሽ? እንዴ ቆይ ምን ሁነሽ ነው? ምን ሆንኩኝ? እህ ሰራተኛዋ እኮ ወርቃ ምናምን ስትለኝ። አረ ባዩሽ፣ ምንም አልሆንኩም። የሆንሽውን ሹን ለምንድን ነው የማትናገሪኝ? የእውነትም አንቺ ድብቅ ሆነሻል። ቆይ ምንድን ነው ድብቅነቱ? አረ ተይኝ እስኪ እስኪ ተይኝ። እንዴ እንዴት እንደዚህ ታደርጊያለሽ? እኔ እኮ የልጅነት ጓደኛሽ ነኝ። ባዩሽዬ የሆንሽው ነገር ካለሽ ንገሪኝ። ካልሆነ ግን እውነት ለመናገር ምንም ደስ እያለኝ አይደለም፣ ስለዚህ ብትሄጂ ይሻላል ብላ አሰናበተቻት። ከዛ ወይኔ ባዩሽ እኔ ቆይ እንደዚህ የእሷ መጫወቻ ሁኜ ልቅር። ሀኒቾ ሀኒቾና አዲሱ ልጅ ኤርሚያስ ተብየው የእውነትም ወደ ሀኒቾ ጠጋጠጋ እያለ ነው። በጣም ያሳዝናል። ተምቹ እና ጆሮ እንደዛ በፍቅር አብደው ተምቹም እርግብን፣ ሀኒቾም ደግሞ ይቅርታ፣ ጆሮም ደግሞ ሀኒቾን አፍቅሮ፣ ነገር ግን ለሀኒቾ አዲስ አፍቃሪ፣ በዛ ላይ በጣም ጎበዝና ጀግና መጣላት። የእውነት ሀኒቾ ማንን ትመርጥ ይሆን? አሴርን ወይስ ደግሞ በጭንቅላት ብራንድ የሆነውን ልጅ? ግን እውነት ያሳስባል። የእኔ ምርጫ ግን አሲርዬ ይሻልሻል ባይነኝ ነኝ። ምክንያቱም ያኛው ልጅ ምንም አልወደድኩትም። ለማንኛውም ሀንዬን በደንብ አድርጎ አስጠናት። ቆይ አንቺ ምንድን ነው ማለቴ የተወለድሽ የታደግሽ፣ እናም ደግሞ ስላንቺ እያንዳንዱን ነገር ማወቅ እፈልጋለሁ ብሎ ሲጠይቃት፣ ምን ማለት ፈልገህ ነው? ቆይ ምንድን ነው? ይህን ሰሞንማ ጠጋጠጋ በዛ ትሰማኛለህ እኔ ጋር መጠጋት ቢቀርብ ይሻላል። ምን? ለምንድን ምን ማለት ነው ደግሞ ይሄ? ውልህ እንግዲህ አባቴ በከዘራ እንዲሁም ደግሞ ወንድሞች በቃ ብቻ ብዙ ነገሮች አሉ እ ቆይ አባትሽ ደግሞ ለምንድን? ማለት አባትሽ ፍቅረኛሽ ነው እንዴ? አባትሽ አባትሽ ሊሆን ነው የሚችለው። አይ ለማንኛውም እየቀለድኩኝ ነው ብላ አብረው ተሸናኙ። በሌላ በኩል ጆሮ እንግዲህ ተምቹን፣ እባክህን የሆንከውን ነገር በግልጽ ተናገር፣ እኔም ላጽናናፍ። ስለ እርግብ ከሆነ እያንዳንዱ ነገር እኔ እነግርሃለሁኝ ብሎ ሲለው፣ አንተ ምን ትነግረኛለህ? እናፈላልጋታለን አልኩህ አይደል እንዴ። ተምቹ ቆይ ለምንድን ነው እንደዚህ ግራ የምታጋባኝ? እኔ ሳላሳዝንህም አግኝቻት ነበር። ምን? አዎ አግኝቻት ነገር ግን ይሄ ኩርትም የሆነ ሰው ማን ነው ደግሞ? እሱ አጎቴ ነዋ? እሱ በደንብ አብረን እናገኛታለን ካላኝ በኋላ እኮ ምን ዋጋ አለው እኮ። ምን ተፈጠረ? ከዛ በኋላማ ልጅቷ ሸሸች ነዋ፣ የምልህ አብረን ስንሆን አሳልፎ ሰጥቶኛል ብላ ከዳችኝ። ምን ዋጋ አለኝ። ኤው ታምቹ፣ አይዞ በቃ፣ ሁሉም ነገር እኛ በፈለግነው ሳይሆን ፈጣሪ በፈቀደው ነው እና ሁሉም ነገር በቅርቡ ይስተካከላል ብሎ ሲለው ባክተወኝ፣ እኔ እንደውም አንተም ራስ ወዳድ ነህ፣ እንዲሁም ሐናም ፋዘርም ተም ፋዘርም ሀኒቾም ሁላችሁም እራሳችሁን ብቻ ነው የምትወዱት። ቆይ ለምን እንደዛ ትላለ ተምቹ? እኔ አንተ በፈለግከኝ ሰዓት አንተ አጠገብ አልነበርኩኝ እንዴ? ቆይ ለምንድን ነው እንደዚህ ስተስፋ የምትቆርጠው? በዛ ላይ እኔ ምን አደረግኩህ? ትሰማኛለህ? አንተ ነህ እንጂ አጎትህን መርጠህ ለአጎትህ ሚስጥርህን የተናገርከው እኔ አይደለሁም። ሲቀጥል እኔ እንዳንተ ከሃዲ አይደለሁም። እንደውም የከዳኸኝ አንተ ነህ። እስኪ ንገረኝ፣ ያን ኩርትም አጎትህ ገና ትናንትና ለመጣ አጎትህን አምነህ አጎትህ ጉድ አደረገ። እኔ ግን መቼም ቢሆን ሀንቾንም ባፈቅር ፋያውንም ብቀርብ በፍጹም አንተን አሳልፌ አልሰጥህም። ግን የሆነው ሆኗል፣ ለወደፊቱ መጠንቀቅ አለብን። በዛ ላይ ደግሞ እርግብን አናግራት ብያሃለው። ስለዚህ አሁንም አፈላልገን እርግብን ታናግራታለህ። ከዛ በኋላ የሆነው ይሆናል ብሎ ተናገረ። እውነትህን ነው? ማለት እኔ ዋሽቻ አውቃለሁኝ እንዴ? እስኪ ንገርኝ፣ የእውነት ተምቹ እኔ አንተ ላይ የሆነ ነገር አድርጌ አውቃለሁ? ተረጋጋ እባክህን፣ ብሎ ተናገረ። ሀኒቾና አሴር ወደ ወይዘሮ ሜላት ቤት ሄደው፣ ደግሞ ይሄ ማነው ብላ ወይዘሮ ሜላት ጠየቀች። እንዴ ይሄ ማለት ጓደኛዬ ነው። ጓደኛ ማለት ማለቴ ወንድሜ ነው። ንገራት አንተም ስትል፣ አዎ ያው የምንቀራረብ ወንድምና እህት ነን። መጎረድ እኮ ቋንቋ ነው በማለት ተናገረ። እስኪ ስለ ሀኒዬ አንዳንድ ነገር ንገረኝ ብላ ስትለው ሀና ማለት ምን ልበልሽ፣ እኔና ጓደኛዬ ነበር አገር ያታከትን፣ አገር ያማረርን ሌቦች። ነገር ግን በስተመጨረሻ መልካምና ጥሩ ልጅ አርጋ ቀረጸችን። ብቻ ፋዘርና ፋዘር እና ሀኒቾ በጣም የሚዋደዱ ናቸው። በእነሱ መካከል ማንም መግባት አይችልም ብሎ አስረዳት። ወይዘሮ ሜላት እንግዲህ በቀጣይ ምን ትወስን ይሆን? ያው በስተመጨረሻ ሀኒቾን ሀሴትዬ